ከሸጥሽ ስትቀጠሪ በኮሚሽን ነው፣ ደሞዝ እራሱ የለም። በሸጥሽ ልክ ነው የሚታሰብልሽ፣ ከሸጥሽ ላይ ይታሰብልሻል፣ ካልሸጥሽ ባዶ ነው። ገባሽ? ስለዚህ በዚህ ፍጥነት፣ ቆይ ዞዙዬ፣ በእናትሽ ሻምና፣ በዚህ ፍጥነት ኬት አንጥቶ ኩላሊቱን አውጥቶ ይሽጣው እያለች፣ በዚህ ፍጥነት ኬት አንጥቶ ይሰጠኛል ብለሽ አስበሽ ነው ሚዲያ ላይ ወጥተሽ ይከሰስሉ። አልገባኝ ነገር አርባ ሺህ ብር ትናንት ካስገባ ዛሬ ሌላ አርባ ሺህ ብር ኬት ያመጣል በዚህ ፍጥረት ጌት ያመጣል። አልገባ አሁን እኮ አይደለም። ሻይብ አብየ ነገርኝ ሰባት ወር ስለ እኔ ደግሞ በዛ በሰባት ወር ውስጥ ወንድምዬው እንዳነጋግረን እንዲያነጋግረን በውስጥ እንትን ስለው ስልክ ዘግቶ ስለወጣ የዛሬ ሰባት ወር ላይሽ ቢለኝሳ። እኔ አሁን የመጣሁበት ምክንያት ምንድን ነው? በህዝብ ፊት ቃል እንዲገባልኝ። እንደዚህ ነው ምን አበዝ ክፍያውን ጨርሰላታ ለሁን እንዲለው እንጂ ወንድ አይደለም። ካፈለ ህዝብ ይወቅልኝ። የዛሬ ሰባት ወር ካልከፈለ በህዝቡ ሚዲያ ላይ መጥቼ ድጋሚ እንድከሰው አሁን እዝቡ እንደ ምስክር እንዲሆንልኝ ነው። ጥያቄው አሁ ልንገርሽ፣ አቤብ አሁን የዛሬ ሰባት ወር ይህንን ነገር ዝም ብዬ በውስጥ የዥ ብመጣ ትቀበኛለች። በሰዓቱ ለምን አልመጣሽም ነው የምትዩ። ለምን ብሩ እናነገር ሽ መላሽኝ እንዳስታርጊ ስትነግሪኝ ለምን ደበቅሽኝ? የብሩ ጉዳይ ለምን ጠበቅሽ? እንቀጥላለን ብለሽ ስላሰች ይህን ጥዋ ቆይ፣ ለሰው ገንዘብ ስትሰጪ ከተለያየን እቀበሏለሁ። አብሮኝ እስካለ ድረስ ይህን ገንዘብ እንካ፣ አብረህኝ እስካለ ድረስ። ከኔ ጋር መለያየት ከፈለግ ብሬን ታመጣለህ። እንደዛ ነው ነገሩ። የኔ አንቺ የኔ ቅድም ነበር ማለት ነው እ የኔ ቅጥቅጥ ከሆንሽ አደለም ሚካል አስታሹ ትናንትና ለተዋቁሽ ቀርቶ ላገባሹ ባል አትሰጭ። ላገባሹ ባል እሱ ሌላ ቦታ አንቺ ሌላ ቦታ እየኖራችሁ ገንዘብ አትሰጭ። የኔ ልጅ ብትሆኝ የኔን ቅጥቅጥ ብትሆኝ፣ የኔን ቅጥቅጥማ አይተሻታም። አንዱቶ አረብ ሀገር የላካትን ባል ስመጣ ስመጣ ይደርሳል ያለችው ገንዘብ አላከችበትን። አንቺ ገና ላላገባሹ ባካል ላላገኘሹ አብረሹ ምንም ላላሳለፍሽ ሰው ብር ሰጠሽ። ከዛ አንቺ ልጅ ነኝ አንቺ ቤት ነው ሙሎትኛል። በፍጹም በፍጹም የኔ ልጅ ልትሆኛችው። የኔን ምክር የሚሰማ ሰው ለወንድ ብር አይሰጥም። በዛ ላይ ሳትነግሪኝ ስለ ሌላ ነገር ስታወሪ የሚቆይጠሽ፣ ስለ ብሩ ግን ሳትነግሪኝ ነው የሚሰጠሽ። ለምን ከኔ ደብቀሽ መስጠት ትፈለግሽ? ለምን ቢያንስ አላማከርሽኝም? ማንም ይሁን የሆን ሰው ንልሽ ነበር። ለወንድ ብራችን ንልሽ ነበር። እሺ ይህንን ጥፋቴ ነው አልኩሽ። ስላመንኩትና የተጎዳ ሰው ስላ ላይ አይክደኝም ብዬ ስላልኩን እውነት ነው፣ ግን አሁን እኔ የመጣሁበት በዛሬው ላይ ያንጣ ብዬ አይደለም ብሎኛል። እሱም እከፍልሻለሁ፣ እሰጥሻለሁ ብሎኛል። ግን የዛሬ ሰባት ወር ድረስ ሰው ቃል፣ በመሀከላችን ሰው መግባት አለበት። አሁን እሱና ኔነን እንጂ ወንድምየውም የራሴንም አላስመለስኩም። ስለ ብርሽ ጉዳይ ማስረጃሽን ይዘሽ ሂደሽ የምትጠይቀው አካል ጋር ጠይቀው እንጂ ብሩ መመልስ ብዬ አልለውም። መቶ ሺህ ብር አስገባላትና እየሰራ ቀስ ብለ ትሰጣታለህ፣ አሁን በይህ ላስማማቸው ሲለው እምቢ አለ እኔ አሁን ያንጣን ብዬኮ ግትር አላልኩም፣ ግን በእናንተ ፊት ቃል ይግባልኝ እና ይህን ያክ እንደዚ እያረኩኝ ይልክላታለሁ። ፕሮፌሰር መሆን ይህን ያህል እንደዚ ነው ብሎ እየበላኝ ነው ያልኩት እንጂ አላስገባም አለኝ አልክም አለ ምናምን። ደግሞ ይናገር ለምን አልፈልግም እንዳለች ለምን አብሮ መቀጠል እንዳልቻለ የእሱን ጉድ ሳይድ ደግሞ ይናገር። እድል ትሰጫል፣ ሻሁን እሱ እንዲናገር ያው ምሌት አድገለታለ። ነገር ግን ለሚናገረው ነገር ሌላ ነገር ከሆነ ማስረጃ እንዲያመጣ ጠይቂው። እኔ አሁን ስለ ታሪካችንና እሱም ስላመነበት ነገር የተናገርኩት እንጂ እንደዚህ ነው። በሌላ ቤት ዲያኮመንት ነው። በጣም ትጨቃጨቃለች። በቃ በጣም ትቀናለች ኦቨር። ለምን የኔ ቆንጆ ትላለህ ሴቶችን? ለኔም ያልሽኝ እሱም ያለኝ ሳስታርጋት የኔ ቆንጆ ለምን ትላለች? ሀቢቲ ይላል ሀቢቲ ለምን ይላል? ደስ ገብተው ሊገዙ ሲሉ የኔ እህት ለምን አይላቸው? ለምን የኔ ቆንጆ የኔ ማር ይላል የኔ ወለላ ይላል የሀቢቲ ይላል እያለች አስሬ ሼር ታደረግብኛለች። አስሬ በዋትሳፕ እንዲህ አትበል እንዲህ በል፣ ባለ ትጋር ነኝ በል፣ እንዲህ በል በውስጥ ላውራ ሲሉቅ ለምልሽትን አለ። በውስጥ ሲሉቅ ኖ በል እንዲህ በል እያለች አስር ጊዜ መሴጅ ታደርግብኛለች። እኔ ከስተመር ላስተናግድ ወይንስ የእሷን መሴጅ አስሬ ሲጋ ጤው እያለ ሲገባ እሷን እንትን ልበል በቃ ሥራዬን መስራት አልቻልኩ። ቁምን ያለኝ እኔ ታረቁ ጊዜ ስቆጣው ገባሽ? እሺ ሀቢባዬ ቆይ ልንገርሽ የሚለውን ነገር አስተካክለው እንጂ ወይ ታይም ልንገርሽ አስር ጊዜ እየሄርጉኝ አላልኩም፣ ግን የሚለውን ነገር ይህን ነገር አትበል ብየዋለኝ። አንቺ አሁን አንድ ሰው ሲስምሽ አይደለም እንደ ባለ ትዳረኛ አትሳሙኝ የምትለው ይህ፣ እኮ የራስሽን ሰው እንዴት ነው ጠይብ? እንደዛ አትስራ አላልኩትም። በክብር አታናግር አላልኩትም። አትደቶ ቪዲዮ አትስራ ምናምን አላልኩም። እና ታዲያ እንዴት እንደዛ ይበላል? በሰብሪ ዙዙ ዙዙ፣ አንድ የሚዩት አርጊ። አንድ ነገር ልንገርሽ፣ ፍቅር በጣም ክፉ ነው፣ መጥፎ ነው። እንኳን አንቺ ትንሿ ልጅ ይህንን የመሰለ ቆንጆዬ ባልኖሩስ፣ እኔም ባሌ በጣም ቆንጆ ነው። እንዲህ ብለው ሲያዩት ራሱ አልወጡም። ፍቅር ነው፣ ይህ ጥላቻ አይደለም። ግን አመጣጥሽ ስህተት ሆነ። እኛ የተረዳነው የተበዳይነሽ ብለን ነው። አንቺ ግን አፍቃሪ ነሽ። አጅሬው ደግሞ ገና ፍንዳታ ነው፣ ገና ነው። ችግሩ ይሄ ነው።

ሚዲያ ላይ ለወጣት ሁሉ ተናገር ያለው ግን እኔ የአሁኗንም ወይስ አዳምጭልኝ አሁን ሀያ ዘጠኝ ሰከንድ ያደርግ ያለው ያችኛዋንም የሆነ ነገር ጋር እኔ አጣኩኝ ውስጥ እንዳለው ማንኛውም ሰው ያውቃል። የሆነ ደካማ ጎን አለኝ፣ ግን እሷ የመጣችው በደካማ ጎን ነው። ሀቡ እኔ ምን አረጋለሁ? እሺ፣ ግን ያን ነገር እኔ ካላረኩኝ እኔ አውቃለሁ ምን እንደሚሆን ማለት ነው። አሁንም ማንም ጋር መነካካት አልፈልግም ያልኩት እንድትረጅኝ የምፈልገው ይሄንን ነው። ብሯን ደግሞ አልመልስም አላልኩም፣ እሰጣታለሁ ያልኩት እኔ ከየት አለኝ ብሩን አላጠፋሁትም። አሁንም ቢሆን ለልጅ ሰባ ሺ ብር አለኝ ኢትዮጵያ። ምክንያቱም ከልጅ የሚበልጥብኝ አንድም ነገር የለኝ። መናገርሽ ነገር ማለት ነው ቀንሽ የመቶ ሀያ ሺ ብር ነበረኝ። አርባ ሺ ብር ማታውኑ እንደዛ ተነጋገር ማታውኑ ወደውኑ አስር ሰከንድ እንኳን አልቆይም። ደውይ ይሳ ስልክላል ወላሂ ግፋቢል ወይ አንድ ደቂቃ ነው እንጂ ሰጠዋል። እኔ የምወድቅበትን ገና አላቅም። ስራ ላግኝ አላገኝ አላቅም። አላህ ነው ሁሉንም የሚያውቀው። ስለዚህ እኔ እንደ ራሴ ሀሳብ ኢንሻአላህ ስራዬን ከያዝኩኝ ምንም ምንም ሳላወላወል እሰጥሻለሁ። እኔ ግን አሁን እኔ ይሄን ነገር ስናገር እሷ መታ ከሰሰች ያር ትክሰሰ እንኳን ከሰሰችኝ ይሄን መቶ ሺህ ብር ተደዋውለን ያወራ ነው። አንዳንድ መረጃዎችን ደግሞ ይሄን ስላሰበችበት አጠፍታችኋለች። አዎ እኔ ክፉ አላስብም ሰው ላይ እሷንም ክፉ አልፈልግም የማንንም ክፉ አልፈልግም። ከአጥፋው ችግር የለው ግን ይህን መቶ ሺህ ብር እንደማንኛውም ሰው ነይታ ነው የሰጠችኝ ራሱ። እኔ ግን ወላሂ እሰጥሻለሁ ያልኳት ወረበል ካባ እሷም ሽት ቤት አጥባር ያመጣችው አውቃለሁ፣ ህመሙን ስለማውቀው ይቺ ልጅ ይህን ገንዘብ ከየትም አታመጣውም፣ ማንም አይሰጣትም። ብሩን እሰጥሻለሁ ነበር ያልኳት፣ ያም መቶ ሺ ብር ግን ነይታ ነው። እንኳን ይህንን አራት መቶ ሀምሳ ሺውን ሸፍኝ ሉ ሰድስት ነኝ እኔ በገንዘብ መታጠር አልፈልግም። ሴትዮ መጀመሪያ በእኔ ፓ ተገናኘን እንደዚህ እንደዚህ፣ በቃ ፍቅራችን የሚቀጥልም ከሆነ በዛው ነው። የመጣሽበትንም አንቺ ታውቂያለሽ። ስለዚህ ዓላማችንም ወደፊት ማድረግ ካለብን ተያይዘን ወደፊት እንሄዳለን። ግን በገንዘብ ዙሪ አይቀር ታድርጊልኝ የምፈልገው ነገር አርገሽ ይገኛል ምናምን አወራን። እየተደዋወሉ አሁንም ግን እዚህ መጣሁኝ። ደወለችልኝ። እኔ ሊብ ላይ ሆኝ ደወለች ስላት ከአሁን በኋላ ሴት ጋር የሚያገናኝ ስራ እንዲሰራብኝ አልፈልግም። ሁለት ሺ ድርሃም ስንተ እንደሚመጣ ነገረኝ። እልክልሃለሁኝ ሴት ጋር መገናኘት ስራ እንዲያሰራ እኔ አታቋርጪኝ እኔን ላውራ፣ እንደዛ አለችኝ። ከዛ ሴትየው ያምሻል እንደ ምናምን ብዬ ጠርቅም አድርጌ ዘጋሁት፣ ወዲያው ዘጋሁት ስልኩን ዘጋሁባትና ስራዬን ጀመርኩ ማለት ነው። ስራዬን ስጀምር ዝም ብለህ አመሸችና ጠዋት ስምንት ደቂቃ ቦይንስ አድርጋለች። ለአንቺ ተናግራለች ለእህቴ ተናግራለች። ለአጎቴ ልጅ ተናግራለች። በትዳር መሀል ሶስተኛ ወገን የሚያስገባ ሰው መቼም ነው የማይሆነው። ሐቢባ እኔ ግልጽ ነው የምናገረው ሰው። አንቺ ለትዳርሽ የባልሽን ገመና እያወጣሽ የምታወሪ ከሆነ ድክመቱን፣ የሆነ ነገር የምትናገሪ ከሆነ መቼም ነው የማይሆነው በትዳርሽ። አንቺ እሱ ጋር እስካለስ ድረስ በቃ መሞከር ለመታረቅ፣ በየትኛውም በቃ በፍቅር የሆነ መግባባት። ወላይ ላዚ ማንኛውም ሰው ወንድ ኮ ተላላ ነው፣ ይታለላል ግን እሷ ምንድን ነው ሶስተኛው ገን በትዳሯ የምታስገባው? ለምንድን ነው ሁለተኛ? ለሰው ነው እሷ የምትኖረው? እናንተን እንደዚህ እያሉ ይህን እያሉ ምናምን፣ በቃ አንቺ ለሰው መኖር የለብሽም። እኔ ደግሞ ሜዳ ላይ አትምጭ አልኳት። እዛ ጋር ቁጭ ብላ እየተናደደች ነው እየታመመች ነው፣ ወላሂ እራሷን እያመማት ነው የሆነ ነገር ሰባ ላይ ሰዓት እያመማት ነው። ያንን ነው አልኩሽ እኮ አንተምጭ ብያ ታለውኛው። የኔ ደግሞ ፖስት የሚያደርጉት ከአንቺ ቤት ያገኘኋቸው ሲያግዙኝ የነበሩት ከጎን የነበሩ ምርጥ ምርጥ እህቶች እነ መቅደላዋ ምናምን ናቸው እንጂ ሌላ ነገር፣ ወረበድ ከአባ ሴት ጋር አውርቼ እኮ ነዚህ ጋር መጣሁ። አስር ሺ ህዝብ አለ አህመዴ ጋር ትጀናችኛሉ፣ ትበለኝ፣ ልዋረድ፣ ወላይ ልዋረድ። እኔ አዎ፣ የኔ ቆንጆ ምናምን ሊቭ ላይ ይላሉ፣ ግን ለምዶብኛል። እኔ ያንን እንተ ማለት አልችልም። ሀቢብቲ ምናምን ይላሉ። አለለም፣ አለለም፣ ግን ይሄ ነገር ማሰብ ያለብሽ ነገ ነገ ኮ የእሷ ሰው ነ ብርታቅ የራሷ ነኝ ብታቅይ የነገ ከአንድም አምስት ስድስት ጊዜ የቪዲዮ ማስረጃ አለኝ። እያለቀሰች ቁርአን ይዛ መታ እያለቀሰች ይቅርታ ጠይቃኝ ከአንድም ሁለቴ ሶስቴ ሰው ይዛ እንዲሁም፣ ወላሂ ለአንድ ቀን ዘብ በመሀል እስክራች ሰው ታስገባለች። እኔ መጀመሪያም ስህተት የሰራሁት ሶስተኛ ያችኛዋ ልጅ ጋር ትታላ ነው፣ የሰው ወሬ በመስማቷ ነው። ገብቶሻል ሁሉንም ነገር የሆነ አሁንም ሶስተኛ ወገን የሚያስገባ ሰው ለትዳሬ ስለማይሆን በልጅ የሚዬ እንደማኮኔ ነገርኳት።